እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች። ለእናትም አባትም የለኝም እሷ ነች ያሳደገችኝ፣ እና በጣም ደግ የምትባል ነች። ከአካባቢው ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ምሰ ቤት መጠው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ፣ እዛው ባህር ዳር። አዎ ሰፈሬ፣ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች፣ በደግነቱ መሰረቱ እሱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነውን ነው። ምን ሆነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነት ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው ሌል ለእናቱ በደንብ አያችሁ፣ ልጅ ፍቅር እየነገርነው ካደገ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛን ያህል ደግሞ በተቃራኒው ካሳደግነውም ከክፋት ከክፉ ሊሆንም ይችላል። እናንተ የእናተ ደግነት ተጋብቶባል። በልጅነት ጀምሮ እንዳልኩ ሳይፍዬ መንገድ ላይ የሆነ ሰው አይታ አታልፍም። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ። የሚመጣው ቤት ሚና ተዳዳሪ የሚለምኑት ምንድነው? አኮፋዳ ይዘው ምና እኛ አካባቢ እንደዛ ነው የሚባለው እነሱ መጠው ቤት በልተው ምና የሚሄዱት ይ መጠው የሚያድሩ እንደዛ ነገር ነው። እና እኔ ከእነሱ ጋር ስጫወት ምናምን ነው እንትን ያልኩት። እና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል? ቪዲዮ ላይ እሱ ድሮ ያደረግኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል የቸገሩትን ታጎርሳለህ አንተም ትጎርሳለህ። ከነሱ ስጎርስ ምናምን ሰው አይቶ አትጸይፍም አያምህም ወይ ምናምን ይላሉ። አንተ አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለእኔ እና ማዘርን እያየውን ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች፣ ለዚህ ትልቁን ድርሻ የምትወስደው አሁን በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ። ይሄ የሚጠበቅ ነው። አንተም ባላደራው ጥሩ ከሚሰሩት መሃል ሰዎች በበጎ ስማችሁን ያነሳሉ። ግን ደግሞ አንዳንድ የሚጠይቁት ጥያቄ አለ። ለምሳሌ እኔ የጽድቅ መንገድ አለ ቅድም ያየኸው የታመሙ ሰዎችን አቀርባለሁ። ባንክ አካውንታቸውን፣ ስልካቸውም እዛው ላይ ነው። ስለዚህ ከየት ቦታ ሆኖ የሚያይ ሰው ለእነዛ ሰዎች ገንዘቡን ይሰጣቸዋል። የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ? ከባዱ ነገር እሱ ነው። ሳይፍዬ፣ ከሰሞኑም አሁን የሰማኸው ይሄ ኬዝ እኔ አንገቴ እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቡብ አይነት ፍርድ ነበረ። በጣም አገራችን ላይ አሁን የምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር። የምር ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩ ስራ ላይ፣ ራስን ወክለ ስለሆነ ስለምታወቅ ስለ ራስህ ነገር አንድ ላይ እንዳይሆን ሰውን ስለማለል፣ እኔ መልክተኛው ነኝ፣ ወይም በሙሉ ስሜ ስነ ጊዮርጊስ ነው። ዛሬ ይፋ የሆነው ስሜ ተሳቢ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ አላማው እሱ ነው፣ አለቀ። ትርፉ እሱ ነው። ለአብራራው ሰው ግልጽ እንዲሆን መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውር ተነዋል። ኳስ ተጫዋች ነበር። ትንሽ ሳንቲም አገኛለሁ የዕለት ጉርስ አለኝ ማለት ነው አይደል ች ከድሃ ላይ አንስቼ የምበላበት ምንም ምክንያት አይኖርም። በቃ ካለህ አለ ሰው፣ ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ ያቻለች። አሁን ደግሞ ስልክ ቤት አለች፣ እንደዛ ነው መኖሩ። መተዳደር ያለኝ ሞባይል ቤት አለ አለች ሀያ ሁለት አካባቢ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡም አይቻልም ነበረ። እሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁኑ ሳይ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍር። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችን እንደብቀን ምናምን ስንሰራ የነበረው ገባ አሁን ግን መጥቼ እኔ አላደረግኩ ምናምን በሚል ሁኔታ ቁጭ ብዬ የተከራከርኩ ነው። ለራሴ ይህ እግዚአብሔር አይወደውም፣ እንደኔ በእኔ አመለካከትና፣ ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትል ከሆነ ደግሞ ይሁ እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር ያችን እዛሽ ላይ ያደረግን እንደዚሁ ነው እየሰራ ያለሁት። አሁን ሰዎች እያገዙ ምስኪኖች እንዲደገፉ የማድረግ ስራ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞውን ትቀጥላለህ ወይንስ፣ እኔ ምን አገባኝ የራሴ ኑሮ ለምን አልኑርም የሚል ሀሳብ ውስጥ ትገባለህ? እንዳልኩ ነው፣ ዛ እኔ ሰው ነኝ። በቃ የሆነ ቀን ልደክም እችላለሁ። አታብዙብኝ ነው እምላቸው፣ አታብዙብኝ፣ ቀደካማ ነኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ የተነሳውበት ይሄ አይደለም፣ ሰው እንዲያስቆምኛ የሆን አላማለኝ፣ እዛ ሽጋ ነው መድረስ የምፈልገው እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው ምለው። ፊት መግለጽ ተጽዕኖ ያሳድርብን ያሳድራል። ሰይፉዬ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉዬ ማንም ሰው ማንም ሰው ሰይፉ አንተ እንኳን መጠ ይህንን ሰው እርዳልኝ ብትለኝ አላደርገው ለምን ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደ እኔ የሚልኩት ገባክ። አሁን ሰው መጡ እርዳኝ ብሎ ሲመጣ የሆነ አስቦት፣ አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮ፣ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራሁ ያለሁት። የሰዎቹን አካውንት ለምን አሰጠ አንተ ከማን ለምን አትወጣው? የትኛው ሰዎች ለምሳሌ የሚታገዘው ሰው አለ አንተ አካውንት አለ አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው? ይቆማል፣ ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የመቶ ብር ቻሌንጅ አለ ሰፊ። ቀጥታ ሰው መቶ ብር ወደኔ ያስገባል። ከዛ ያችን መቶ ብር አርባም ሀምሳም ሰላሳም ትሁን አንስቼ ለሆነ ሰው እሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል፣ ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው እሺ፣ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኛለ የሆነ ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው አንተ የምትለው ሰው፣ አያዩ ፈጽሞ አያዩ። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ ሶስት ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ከተገባ አሁን ሰው ምንድን ነው የሚያደርገው? ይሄን እሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል። እዛ ሰው መኪና ስትነዳ፣ በዛው በእርዳታው ገንዘብ ነው መኪና ትነዳ አለ። ሱቆቹ ለውጦች እኮ ይኖራሉ፣ በራሴ ህይወት የምታመጣው ግን፣ ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣሁ ነው። ለእሱ ግን የሆነ ነገር ማለት ያለብህ ይመስለኛል። አሁን ኩራስን መከላከል እንዳይሆኑ ይሄ በጣም እንትን እንዳለል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነ እኔ የእኔ እርዳታ ባሎ እየሰሩ ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሀሳቡ። ገባክ? እኔ እየጣርኩ ነው፣ እየሰራሁ ወጣት ነኝ፣ ጉልበት አለኝ፣ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግር ያለው እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልም ያለው በቀላል መንገድ ገባክ። እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን ይዳሀ ገንዘብ ወስዳለሁ፣ በቃ ለራሴ ለመኖር